ሰላም ሰላም ውድነ የተከበራችሁ የኢትዮጵያ ሰዎች እንዴት ናችሁ? ሁላችሁም እንኳን ደህና መጣችሁ ብያለሁኝ። ዛሬ ትንሽ አጠር ያለች ቪዲዮ ልሰራላችሁ ፈለጌ ነው። እኔ እየተማርኩትኝ ማለት እኔ ገባኝን ለእናንተም ሼር ላድርጋችሁ ብዬ ነው። በእርግጥ ምናልባት ይህን ነገር ሰምታችሁት ልታውቁ ትችላላችሁ። በእርግጠኝነትም ትሰሙታላችሁ ብያስባለሁ፣ ግን ደግሞ እስኪ እኔ ደግሞ ሼር ላድርጋችሁ ብያስበኝ ነው። እና ምንድን ነው የገባኝ? እኔ ምስላችሁ እስካሁን ከኖርኩትኝ ካሳለፍኳቸው ነገሮች ምን ገባኝ ብትሉኝ፣ አንደኛ ስቲል ነው። በምንም አይነት ሁኔታ ውስጥ በምንም አይነት አጋጣሚ፣ በጓደኛ ስቲል ነው፣ በእናት ባባት፣ በእህት በወንድም የገባኝ ነገር ምንድን ነው ከሌላችሁ፣ ማለት ተዉት፣ ገንዘብ አይደለም ቀርቶ ማለት ነው የሆነ ቢያንስ የሆነ ነገር ታጥባችሁ ምናምን ፏ ብላችሁ እንኳን ሲያዋችሁና እና ዘረክርክ ብላችሁ ሲዋችሁ የሚሰጧችሁ ቦታ የሚሰጧችሁ ሪስፔክት እስኪ አስቡት ምን አይነት እንደሆነ ማለት ነው እና ምን የገባኝ ነገር በአሁኑ ሰዓት ከሌላችሁ ከሌለን ማንም ሰው ከሌለ እኔም ቢሆን ከሌለ ማንም ሰው አይፈልግም እስቲላ ምንም አይነት የሚመር እውነትን ቢሆን እናትና አባት በራሱ እናት አባት በራሱ በአሁኑ ሰዓት ከሌለ ማንም ሰው አይፈልግም ማለት ነው እና ለምንድን ነው ላለው እኔ ጥያቄ ይሆንብኛል፣ ይሄ ነገር ግን እነሱም ወደው አይመስለኝም ይመስለኛል። እና ስለዚህ ምንድን ነው ጊዜው የግዴታ የመስራት የማግኘት ያለንን ነገር በሰዓቱ አሁን ጉልበት እንዳለን የመቆጠብ ጊዜያችን ስለሆነ ባላችሁበት አሁን። ምክንያቱም እኛ ያለንበት ቦታ ላይ አብዛኞቹ እኔን የምትከታተሉኝ ስደት ላይ ነው ያለነው። በእርግጥ ስለ ስደተኞች ብዙ ተብሏል፣ ብዙ ነገር ተብሏል አውቃለሁ። ግን ደግሞ እኔም የራሴን ሼር ላድርጋችሁ ብዬ ነው ማለት ነው እና ምን ሌላችሁ ፈልጌ ነው አሁን ባላችሁበት፣ አሁን ስራ ይዛችኋል፣ አሁን ስራ ያላችሁ ሰዎች ምናልባት ብዙ ሰው አካባቢ ሊኖራችሁ ይችላል፣ ቤተሰብ፣ ልጄ ልጄ ምናም ሌላችሁ ይችላል። ግን በኋላ የሆነ ነገር ብታጡ ታቁታላችሁ ብዬ አስባለሁ። አንዳንዶቻችሁ የምታቁት ልትኖሩ ይችላላችሁ። ግን ደግሞ የማታውቁት ከሌላችሁ ማንም ሰው ስለማይፈልጋችሁ አሁን ባላችሁ ሰዓት ምንድን ነው እያደረግኩ ያለሁት? ምንድን ነው የምፈልገው? ጊዜን ምን ላይ ነው እያሳለፍኩ ያለሁት የሚለውን ከኔ ተማሩ። እኔ ብዙ ጊዜ ገንዘብ አግኝቼ ምናምን እንትም እያውቃለሁ። ያው እኔ እኔ ማለቱ እንትን አይደለም፣ ምንም ቁብ ነገር የሰራሁበትን ነገር የኋላ ታሪክ ማርሽ የለውም እና ምን ሌላችሁ ፈልጌ ነው ከሌላችሁ ሰዎች ማንም ሰው እንደማይፈልጋችሁ ይግባችሁ። እኔ ገብቶኛል። ማንም ማይፈልጋችሁ፣ እሺ። ስለዚህ ያላችሁን ነገር ቆጥቡ፣ ያላችሁን ነገር ለራሳችሁ ማድረግ ያለባችሁን። አሁን ምንድን ነው ከዚህ ዓለም ላይ አሳክታችሁ ሚሄድ የምትፈልግ ያንን ነገር አስታውሱ ማለት ነው እና ደስተኛ ሆናችሁ ኑሩ። ባላችሁ ነገር በቃ ፈታ ብላችሁ ኑሩ ማለት ነው። ሌላ ምንድን ነው እንትን ያለኝ ነገር፣ ለምሳሌ ማንም ሰው ገንዘብ ቢኖረው ምንም ነገር ቢኖረው ቢኖረው እንኳን ክን ካልሰራ ያ ሰውዬ ገንዘብም ያልቃል። በእርግጥ ካልሰራ ግን ደግሞ ገንዘብ ኖሮት ገንዘቡ ማያልቅ እንኳን ቢሆን ስራ ከሌለው ስራ ያለውን ያክል ሬስፔክት አይሰጠውም። አንደኛ ምናልባት አንድ አይነት ቦታ ላይ በተደጋጋሚ ሊገኝ ይችላል ምናምንና፣ ምናልባት በዚህ ሀሳብ ላይ አይ ምናምን ልትሉ ትችላላችሁ፣ ግን ደግሞ እውነት ነው። ከጊዜ ቆይታ በኋላ አንድ ሰው ስራ ከሌላው ያንን ያለውን ነገር ብቻ የሚያጠፋ ከሆነ ምንም አይነት ነገር እሱም የሚያድግበት ነገር አይኖርም። ሰዎችን ደግሞ ሪስፔክት እያደረጉት አይሄዱም። ስራ በጣም ወሳኝ ነገር ነው። ሁላችንም ስራችን ይባርክልን። ምክንያቱም የሰው ልጅ ያጣል ያገኛል። ግን ደግሞ እውነታውን ነው እየነገርኳቸው ያለሁት ማለት አንዳንዴ ለምን ሰው በቃ አንዳንዴው ስራ ላይጣ ይችላል ልትሉ ትችላላችሁ። ግን እናት አለ ግን ደግሞ ማንም ሰው አይፈልጋችሁም፣ እንደዛ ሰው ሪስፔክት አያደርጓችሁም ለምን እንደሆነ አላውቅም። ስለዚህ ምልላችሁ ፈልጌ ነው ስራችሁን አክብሩ፣ ለስራችሁ ሪስፔክት ስጡ፣ ለህሊናችሁ ታምናችሁ ስራችሁን በሚገባ ስሩ። ምክንያቱም ስራ ስታከብሩት ነው የሚያከብራችሁ። ስለዚህ ማንኛውም ቦታ ላይ የትም ቦታ ላይ ሶሻል ሚዲያ ላይ መስራት የምትፈልጉት ነገር ቢኖር ሁሉም ነገር ላይ ቢኖር በክብር እኔ ያዝ ለቀቅ የማድረግ ልምዳለ እንደዚህ አይነት እንትን ባህሪ ያለብኝና አሁን ግን እየሰራውበት ነው፣ እንደ እግዚአብሔር ፍቃድ ያዝ ለቀቅ የሚያደርገው ነገር ለመተው ማለት ነውና በቋሚነት እንትን በሉ ማለት ነውና ሌላው ምንድን ነው ልላችሁ የምፈልገው ፈለግነውም አልፈለግነውም እድሜያችንም ጊዜውም ይሄዳል ነው። ስለዚህ ይሄ ጊዜያችን እድሜያችን እየሄደ ከሆነ ምን እየሰራ ነው ቢያልፍ ደስ የሚለን እና እንደዚ፣ ጥያቄ ራሴን እጠይቃለሁ። ምን እየሰራው ባልፍበት ነው አሪፉ ሰዎችን እያስቀየምኩበት ነው ወይስ መልካም ነገር እየሰራሁበት ነው? ጥሩ ነገር እየዘራሁበት ነው ወይስ ደግሞ መጥፎ ነገር እየዘራሁበት አልፍ ነው? ደስ የሚል ምንድን ነው? የእናንተ ምን ብዘሩበት ነው የሚያስደስታችሁ? ነው ቤትም ቦታ ላይ ማለት ነው በማንኛውም አጋጣሚ ምንድን ነው እያደረጋችሁበት ያላችሁት? ገንዘብ አይደለም። የሰው ልጅ በነገራችን ላይ በአሁኑ ሰዓት ገንዘብ ከምሰጡት ይሄ ዝም ብሎ አልባሌ ነገር ይሄ ቁስ ከምሰጡት፣ በአሁኑ ሰዓት የሰው ልጅ ፍቅር ነው የሚፈልገው። የሰው ልጅ መልካም ቃል ነው የሚፈልገው። የሰው ልጅ የሚፈልገው ትክክለኛ ሰው ነው። የሰው ልጅ የሚፈልገው የሚያቅፈው ሰው ነው። የሰው ልጅ የሚፈልገው በአሁኑ ሰዓት በቃ የሚያምነው የሚታመንለት ልብ ለልብ የሚገናኘው ሰው ነው። በነገራችን ላይ ማለት ነው ሰው ገንዘብ ገንዘብ ገንዘብ ይላል። ገንዘብ ግን መጀመሪያ ሰው ሲሆን ሰው ሲኖር ነው ገንዘብ የሚኖረው ነው። ስለዚህ ለሰዎች ምን አይነት ሬስፔክት ነው የምትሰጡት? ለሰዎች ምን አይነት ምንድን ነው እያስተላለፋችሁ ያላችሁት በሶሻል ሚዲያስ ቢሆን ምናልባት ሶሻል ሚዲያ ላይ ብዙዎቻችን በአሁኑ ሰዓት ለመታወቅ ብዙ ነገር የሰራን ራሱ ብዙ ነገር እየሰራ ነው። በቲክቶክ ሰራለሁ፣ ሌላ በፌስቡክ በምና ሞክራለሁ። ይሄ ክፋት የለውም፣ ክፋት ያለው ነገር አይደለም። ግን ደግሞ ምንድን ነው እያስተላለፉ ያለሁት ነው ጥያቄው፣ ነው ስለዚህ ምንድን ነው እያስተላለፍ ያለ ነው የሚለውን ነገር እንድናስብበትም ስለፈለኩኝ ነው። እና በተቻለ መጠን በተቻለ መጠን መልካም ነገር በተቻለ መጠን በጎ ነገር በተቻለ ነገር ፍቅርን ብቻ አነስበ በተቻለ ነገር መልካም ነገሮችን ለማስተላለፍ እንሞክር። ምክንያቱም አንዳንድ ጊዜ ትንሽ ነገር ተብሎ የተላለፈ ነገር ብዙ ነገር ሊያጠፋ ይችላል። አገር ሊያጠፋ ይችላል፣ ቤተሰብ ብዙ ነገር ማለት ነው። ስለዚህ የምናስተላልፈው ነገር አስበን፣ አስታውሰን በቀሪው ዘመና የማይጸጽተትን ነገር፣ ህሊናችን የማይወቅሰንን ነገር እናስተላልፍ ልላችሁ ወዳለሁ ምክንያቱም አንድ ነገር ወይም አንድ ቃል ከወጣ በኋላ መልሶ አይታፈስም። ስለዚህ ምንድን ነው ከአንደበታችን እየወጣ ያለው? ምንድን ነው ለሰዎች ያለን አመለካከት? ምንድን ነው ስለ ራሳችን የሚሰማ ስሜት? ምክንያቱም ሰው ስለራሱ ጥሩ ስሜት ከተሰማው ለሰዎች መልካም ነገር እንደሚያስብ በእርግጠኝነት ምንም ጥርጥር የለውም ማለት ነው። እና ውድና የተከበሯቸው ቤተሰቦች ልላቸው የፈለግኩት ነገር ሁላችንም በቃ በጊዜያችን እንጠቀምበት ነው። ሁሉም ነገር እየሄደ ነው። ሁሉም ነገር እንትን አይደለም እና ራሳችንንም ሳንሰጥ እንትንም ሳንል ግን ደግሞ በልኩ መልካም ነገሮችን እናስተላልፍ ልላችሁ ወዳለሁኝ። ውድና የተከበራችሁ ዩቲዩብ ቤተሰቦች ሁላችሁም ሚን ቻናል ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጋብዛለሁኝ። አብራችሁኝ ስለነበራችሁ እስከ መጨረሻው ሰዓት ድረስ በጣም ነው ማመሰግነው። መልካም ጊዜ ሁላችሁ። በቀጣዩ ቪዲዮ እንገናኛለን። ቻው ቻው።